ተመልሰናል። አድማጮቻችን ቆይታችሁን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ያደረጋችሁ ስለሆነ እጅግ ነው የምናመሰግነው። ሌላውን ጉዳይ ደግሞ እንመልከት። እንግዲህ ተጫዋቾች በርካታ ክለቦችን ለመግዛት ጥረቶችን እያደረጉ ሲገዙም እየተመለከት እንገኛለን። ይህንን ጉዳይ እናንሳ። ገና በመጫወት ላይ ያሉ በለጋ ዕድሜያቸው ያሉ ተጫዋቾች ናቸው የክለብ ባለቤት እየሆኑ የሚገኙት። ምክንያታቸው ምንድን ነው፣ ወደ ክለብ ባለቤትነት የሚሳቡበት የሚለው እናንሳ እየተለመደ መጥቷል፣ አሁን የአክቲቭ ተጫዋቾች የክለብ ባለቤት መሆን። ግን የአክቲቭ ተጫዋቾች የክለብ ባለቤት መሆን ብቻ ሳይሆን ከዚህ በፊት ደግሞ በትልቅ ደረጃ ሲጫወቱ የምናውቃቸው ትልልቅ ተጫዋቾችም የክለብ ባለቤት ናቸው። የዛሬ ዓመት ገደማ ታስታውሽ እንደሆነ ኪሊያን ምባፔ ኮን የሚባለውን የፈረንሳይ ክለብ ገዝቶ ነበር 80 ፐርሰንት የሚሆነውን የክለቡን ድርሻ ገዝቶ ነበር። እንግዲህ 15 ሚሊዮን ዩሮ ገደማ ነበር በወቅቱ ያወጣው። ከዚህ ክለብ ጋር ታሪክ አለው። ወደ ሞናኮ ከመሄዱ በፊት የኪሊያን ምባፔ ቤተሰቦች ለተጫዋቹ እድገት የሚበጁ ናቸው ያሏቸውን አካዳሚዎች እየዞሩ ይቃኙ ነበር። ከሆን ደግሞ ዚዳን፣ ፓትሪክ ቪየራ፣ ጋይል ክሊሺ አይነት ተጫዋቾችን የማፍራት ታሪክ ስላለው ምናልባት በዚህ ክለብ ሊጎለብት የሚችልበት እድል ስላለ የሙከራ ጊዜ አሳልፎ እንዲያውም ውል ሊፈርም ነበር። በኋላ ሳይሆን ቀረና ወደ ሞናኮ ሄደ። እና በዚህ ምክንያት ታሪክ አለው ከዚህ ክለብ ጋር። ያ ሴንቲሜንታል ምክንያት ይሁን አላቅም ከሆነ እንዲመርጥ ያደረገው ግን መጨረሻ ላይ ሲያልቅ አላማርም። በተጠናቀቀው የውድድር ዘመን ይሄ ክለብ ከ1984 በኋላ ለመጀመሪያ ጊዜ ወደ ሶስተኛ ዲቪዚዮን ወረደ እና የክለቡ ደጋፊዎች በጣም በመበሳጨታቸው የተነሳ ደሞ በኖርማንዲ ኮነን ጨዋታ ለማየት አይገኙም ነበር። አንድ ጊዜ ብቻ ነው ወደዚ ሄደው የክለቡ ባለቤት ነው እንግዲህ እና ልክ ቤቱን አከራይቱ እንደ በዛው አካባቢ እንደ ሌላ አይነት እንደ አብሰንቲ ላንድ ሎርድ ነገር አድርገው ቆጥረውት ይሄ ኮን ያንተ መጫወቻ አሻንጉሊት አይደለም የሚል ባነር አሳይተው ነበር። ወደ ሶስተኛ ዲቪዚዮን ወረዱ በሱ ኦነርሽፕ በአርባ አመት ሆኖባቸው፣ አያቅም እንዲህ ያለ ነገር እኔ ክለብ ባለቤት ነው እሱ። በቅርብ ጊዜ ደግሞ ማንን ሰማን? ባለቤት አልበለው ግን ሉካ ሞድሪች በእንግሊዝ የስዋንሲ የዌልስ ክለብ ነው፣ ግን በእንግሊዝ የሊግ እርከን ያለ ነው። ፕሪሚየር ሊግ ይጫወት ነበር ከዚህ ውስጥ እንደምናስታውሰው ስዋንሲ ሲቲ፣ አሁን ደግሞ በቻምፒየንሺፕ ወገብ አካባቢ የደረጃ ሰንጠረዥ አጋማሽ አካባቢ የሚያጠናቅቅ አይነት ቡድን ነው። የስዋንሲ ማይኖሪቲ ሼርሆልደር ወይም አነስተኛ ድርሻ ያለው የክለብ ባለቤት ሆኖ ወደ ስዋንሲ መጥቷል። ለሚታወቀው ፐርሰንቱ በጣም ትንሽ ነው፣ አምስት ፐርሰንት ብቻ ነው። ግን ኒወይ ማይኖሪቲም ቢሆን ሼር ሆልደር ነው እና በእንግሊዝ በጣም ብዙ ትኩረት አግኝቶ ነበር ይሄ ጉዳይ። ያው ከምባፔ የተለየ ባህሪን ያለው እንደሚታወቀው፣ እምባፔ እነሱ ምንድነው ዲቫ ላይክ ነው በጣም ሱፐርስታር ካራክተር ያለው ነው። ሞድሪጅ ብዙም የሚታይ ሰው አይደለም። በኋላ ነው ኔኮ ያሁሉ ኢንቨስትመንት እንዳለው ያወቅኩት። ሉካ ሞድሪች ከሪያል ማድሪድ ሊለቅ ሲል በማድሪድ ከተማ ሁሉ ስንት ሀብት ስንት ኤስቴት እንዳለ ሪል ስቴት ቢዝነስ ላይም በጣም ሀብታም ነው አሉ። እና በጣም በስውር ቢዝነሱን የሚያስተዳድር አይነት ሰው ነው። ብዙ አንሰማም ስለ ሞድሪች ከሜዳ ውጭ ስላለ ህይወት። እምባፔ እኔ በእኔ አስተያየት አንዳንድ ጊዜ በተለያዩ ምክንያቶች የሚዲያ አጀንዳ ነው፣ አንዳንድ ጊዜም የሚዲያ ታርጌት ነው። ምክንያቶቹ የተለያዩ ናቸው ብዙ ጊዜ አንስቼዋለሁ። ለምን አጀንዳ የሆነ እንደሚመስለኝ ስለ ባህሪውም ስለ ምኑም በጣም የተጋነኑ በእኔ አስቴት ያልተገቡ አስቴቶች ስለሱ ብዙ ጊዜ ሲሰጡ ሰምቻለሁ። እና ቢዝነሶቹም ፖርትፎሊዮ ምኑ ምኑም ይታወቅ ነበር ለረጅም ጊዜ። በኋላ ይሄ የሉካ ሞድሪች ወደ ክለብ ባለቤትነት ለመምጣት መንደርደር መጀመር መጀመሪያ የተጠነሰሰው የተጫዋቹ ወኪል ቦርሃ ኩቼ የሚባል ነው እና አንድ ብሬት ክራቫት ከሚባል ሰው ጋር በጋራ ጓደኛቸው አማካኝነት ተዋወቁ። ይሄ ሰው አንድ ማጀለን ኤኩቲስ የሚባል የፕራይቬት ኤኩቲ ፈርም ባለቤት ነው እና ስዋንሲን በባለቤትነት ከያዙ ጣምራ አሜሪካን ባለቤቶች መካከል አንደኛው ነው። ስለዚህ ከተጫዋቹ ወኪል ጋር ትውውቅ ተፈጠረና በኋላ ኢንቨስት አድርግኛ ጋር ብለው ሉከ ሞድሪችን ጋበዙት። በኋላ ብዙ የቪዲዮ የዙም ውይይቶች ነበሯቸው አሉ ገንዘቡ ኢንቨስት ከማድረጉ በፊት ሉካ ሞድሪች እና የአምስት ፐርሰንት ድርሻ ከመግዛቱ በፊት አንድ የስዋንሲን ጨዋታ ባለፈው መጋቢት ወደዚህ ትንሽ የዌልስ ከተማ መጥቶ ታደመ። እና ለምንድነው የመጣው እንዴ? ምንም ታሪክ የለውም ከስዋንሲ ጋር። የቶተናም ተጫዋች ነው የነበረው። ከዚ በፊት የዲናሞ ዛግሬብ ተጫዋች ነበር ከስዋንሲ ጋር የሚያስተሳስረው ምንም ገመድ አልነበርም። ለከ ይሄው ውይይት እየተደረገ ስለነበር ገንዘቡን ኢንቨስት ከማድረጉ በፊት መጥቶ የክለቡን ፋሲሊቲ፣ የክለቡን ጨዋታ፣ የጨዋታ ለት ኤክስፒሪየንስ ምናምን አይቶ ነው ሄደው እና በኋላ አምስት ፐርሰንት ገዛ። አሁን እንግዲህ ለነሱ ቀላል አይደለም ለስዋንሲ ምክንያቱም ሉካ ሞድሪች ነው ባሎንዶር አሸንፎ የሚያውቅ 37.2 ሚሊዮን የኢንስታግራም ተከታይ ያለው ለስዋንሲ ስፖንሰሮችን መሳ በሚችል ገናና ስም በዘመኑ ካሉ ትልልቅ በስፍራው ካሉ አማካዮች ምናልባት በእግር ኳስ ታሪክም ከምርጦቹ አማካዮች መካከል አንደኛው የሆነ ተጫዋች ነው። ስዋንሲ ደግሞ የካሽ ኢንጀክሽን ይፈልጋል። ምክንያቱም በተከታታይ ሁለት አመት ከ30 ሚሊዮን ፓውንድ በላይ ነው የከሰረው። ከታክስ በፊት ያለው ኪሳራ 15.2 ሚሊዮን ነበር ባለፈው የፊስካል አመት፣ ከዛ በፊት 17.9 ሚሊዮን ግን እነዚህ ትንንሾቹ የቅርብ ጊዜ ምሳሌዎች ናቸው። በዚሁ ተመሳሳይ የውድድር ዘመን ቪኒሽ ጁኒዮር ከፖርቱጋል አንድ ክለብን ክለቡን 80 ፐርሰንት ባለቤትነት ገዝቷል። ስለዚህ ማጆሪቲ ሼር ሆልደር ነው፣ የክለቡ ባለቤት ነው። ሁለት ዩት ይቻለሽ። ግን ጀማሪው ዴቪድ ቤካም የመጀመሪያው ሰው፣ አክቲቭ ተጫዋች ሆኖ የክለብ ባለቤት አክቲቭ ተጫዋች ሆኖ የክለብ ባለቤት አልነበረም። ግን ሪታይርም ያደረገ ወይም ከጨዋታ የተገለለም ይሁን እየተጫወተ ያለም ሰው ይሁን የክለብ ባለቤት በመሆን የመጀመሪያው ሰው እንዲሁ ቢያንስ በቅርብ ጊዜ ታሪክ ዴቪድ ቤካም ነው። ምክንያቱም ዴቪድ ቤካም ሁለት ሺ ሰባት ላይ ከሪያል ማድሪድ ለቆ ወደ ሎስ አንጀለስ ጋላክሲ ለመዘዋወር ሲወስን ከክፍያው ባሻገር ከብዙ ገንዘብ ነው የተከፈለው። ግን ከዛ ባሻገር ልክ ጫማ ሲሰቅል የኤምኤልኤስ ፍራንቻይዝ እንዲያቋቁም ልክ እንዳቋቋመው ስቴዲየሙን ካሟላ በኋላ በቀጥታ እዛ ሊግ ውስጥ መሳተፍ የሚጀምር ክለብ ባለቤት እንዲሆን ኮንትራት ነበር ያንን የማድረግ ኮንትራት ነበረው፣ እና አምስት ዓመት በኤምኤልኤስ ተጫወተ። እንግዲህ በመሃል ለኤሲ ሚላንም ለፓሪ ሳን ጀርማም ተጫውቷል። ከዛ ተመለሰ እና 2014 ላይ ይህንን አማራጩን ትሪገር አደረገ እና ማያሚ ከፍ ያለ የእግር ኳስ ፓሽን ያለበት ብዙ ላቲኖች ያሉበት አካባቢ ሄደና እዛ ነው ኢንተር ማያሚን ያቋቋመ። ያው ስታዲየም፣ የስታዲየም የግንባታ ስፍራ ለማግኘት ረጅም ጊዜ ባተላይ ነበር። በኒውዮርክ አይቻልም በኒውዮርክ የኮንክሪት ጀንግል ነው የሚባለው። እንደዚህ ስታዲየም ለመስራት አዲስ ስታዲየም ለመስራት ስፔስም የለም። ስለዚህ ወደ ሎስ አንጀለስም ከባድ ነው፣ ወደ ማያሚ ነው የሄደው። ማያሚን የመረጠበት ቅድም እንዳልኩት በተለይ ስፓኒክ ታች ያለው ስለሆነ እና አይ ቲንክ በአሜሪካ ከሁሉም ካውንቲዎች ከሁሉም ካውንቲዎች ከእዛ ከተወለደው ሰው ይልቅ የመጣው ሰው የሚበዛበት አካባቢ፣ የማያሚ አካባቢ ዴሞግራፊውን ብታጠኝ እንደዛ ነው። እዛው ማያሚ አካባቢ ከተወለደው ሰው ይልቅ ከሌላ ቦታ መጥቶ እዛ የሚኖረው ሰው የበለጠ ነው እና በዛ ምክንያት ከሌሎች የአሜሪካ አካባቢዎችም የበለጠ ከፍ ያለ የእግር ኳስ ባህል ያለበት ነው እና ይህንን አካባቢ መረጠ። ከሁለት ዓመት በኋላ ሁለት ሺ አስራ አራት ላይ ስቴዲየም የግንባታ ስፍራ አገኘ። ሁለት ሺ አስራ ስድስት ላይ ያጠናቀቀ ስቴዲየሙ ሰርቶ የምናየውን ይሄ ፒንክ ከለር ያለውን ስቴዲየም ከዚያ ደግሞ ሁለት ሺ አስራ ስምንት ላይ የመጀመሪያ ክለቡ በይፋ ኢንተር ማያሚ ተብሎ ወደ ኢንተር ሚላን ቅር ብሎት የእኔን ስም ነው የምትጠቀሙት ምናምን ብሎ ሁሉ ቅሬታ አቅርቦ ነበር። 2020 ላይ ደግሞ የመጀመሪያ ጨዋታውን አደረገ። 2023 ላይ የክለቡ ታሪክ ተቀየረ። ሊዮኔል ሜሲን አገኙት። 2018 የተመሰረተ ቡድን ነው ሜሲን ማስፈረም የቻለው ግን ቤካም ከዚህ በፊት እንዳነሳ ነው አስር ዓመት ሰርቶበታል ሊዮኔል ሜሲን አንድ ቀን እሱ ወደሚያቋቁመው ክለብ ለመውሰድ ረጅም ጊዜ የተደረገ ጥረት ነው። ያኔ ወደ ማያሚ የሄደ ጊዜ እንዳነሳ ነው አስታውሳለሁ። እና ሁለት ወንድማማቾች ኳስ ወዳድ ኩባ አሜሪካውያን ወንድማማቾች ብዙ ገንዘብ ያላቸው ሆርሄ ና ሆሴ ማስ የሚባሉ ሁለት ሰዎችን አስተባበር ና እነዚህ ሰዎች አሬስ ማኔጅመንት በሚባል ተቋማቸው አማካኝነት መቶ ሃምሳ ሚሊዮን ዶላር ኢንቨስት ያደረጉ እዚህ ክለብ ላይ አሁን ሄደሽ ፎርብስ ለክለቦች የዋጋ ተመን ያወጣል እና የዴቪድ ቤካም ና የነዚህ ኩባውያን ወንድማማቾች ክለብ የትንሹ የገበያ ዋጋ አንድ ቢሊዮን ዶላር አንድ ቢሊዮን ዶላር ደርሷል። በዓለም ላይ ካሉ ሀያ አምስት ሀብታም ክለቦች ወይም ከፍ ያለ ሀብታም ክለቦች ከፍ ያለ የዋጋ ቫሉዌሽን ካላቸው ክለቦች መካከል አንደኛው ዴቪድ ቤካም ነው። ብዙዎቹ እንደዚህ ያልተሳካላቸው የቤካም የተለየ የእሱንም የቢዝነስ አኩሜን የሚሉት ስለ ቢዝነስ ያለውንም እውቀት በሚገባ ያሳያል። በተለይ ደግሞ የሊዮኔል ሜሲ መምጣት የክለቡን ታሪክ ሁለት መቶ ሀምሳ ሚሊዮን ነው። ሶስት መቶ ሚሊዮን ዶላር አካባቢ ነበር የክለቡ የገበያ ዋጋ። አሁን ድንገት አንድ ቢሊዮን በሁለት ከሁለት አመት ባነሰ ጊዜ ውስጥ ጨዋታ አያሸንፍም ነበር ይሄ ክለብ ለረጅም ጊዜ። አሁን ጨዋታዎች ብዙ ጨዋታዎች የሚያሸንፍ ነው። በቀደም በአለም የክለቦች ዋንጫ ስታንዳርዱ ከፍ ሲል ለእኔ በተለይ ደግሞ በአንዳንድ የዝውውር ውሳኔዎቻቸው ምክንያት የተዋጣለት ቡድን አልመሰለኝም። ግን ሊዮኔል ሜሲ ራሱ ልክ ጫማ ከሰቀለ በኋላ የቤካም አይነት ኦፕሽን አለው ከፈለገ እሱ የራሱን ፍራንቻይዝ አቋቁሞ እዛው ኤምኤልኤስ የሚወዳደር ክለብ መፍጠር ይችላል። እንዲህ አይነት የኮንትራት ስምምነት ኤምኤልኤስ ራሱ ሰጥቶታል። ደግሞ እነሱ ጋር መውረድ መውጣት የለም ዝግ ኮምፒቲሽን ስለሆነ ከታችኞቹ ዲቪዥኖች እየወጣ ነው የሚባል እዛው ኤምኤልኤስ በሚወዳደር ክለብ መጀመር ይችላል ማለት ነው። ግን እነዚህ ጥቂቶቹ ምሳሌዎች ናቸው። ሮናልዶ ናዛሪዮ ራያል ቫያዶሊድ የሚባል ክለብ ባለቤት ነው እና በሀገሩ ደግሞ የክሩዜሮ ባለቤት ነው የተጫወተበት ክለብ ነበር ክሩዜሮ ዝለተን ኢብራሂሞቪች ሀመር ቢ የሚባል ክለብ አለው በስዊድን ጄራርድ ፒኬ ኤፍሲ አንዶራ የሚባል ክለብ አለው በስፔን ሶስተኛ ዲቪዚዮን የሚወዳደር ነው ዲዲየ ድሮግባ ፎኒክስ ራይዚንግ የሚባል በኤምኤልኤስ የሚወዳደር ክለብ አለው ሜዙቶዚል የራሱ ክለብ አይደለም ግን እነ ትልልቆቹ የሆሊውድ ሰዎች እነ ሪያን ሬይኖልድስ ባለቤት የሆኑበት በሶስት ተከታታይ ውድድር ዘመን ሶስት እርከኖችን ያደገው ሬክሳም በሚባለው ክለብ ውስጥ ሼር አሉ ሼር አሉ። ሜክሲኮ ውስጥም የተወሰነ ክለብ ቪኒሽየስ ደግሞ እንግዲህ አልቬርካ የሚባለውን ክለብ አስር ሚሊዮን ዩሮ ከፍሎ ነው ይህንን ክለብ ያዘዋወሩ። አሁን እንግዲህ የተለያየ አይነት ስኬት ነው ያላቸው። አሁን አንዳንዴ የሚሉት የብዙዎቹ ተጫዋቾች ወደ አሰልጣኝነት የመሄድ ፍላጎት የላቸው ወደ ስፖርት ዳይሬክተር የመሄድ ፍላጎት የላቸውም፣ ግን እግር ኳስ አካባቢ መቆየት ይፈልጋሉ። የሚያውቁት ኢንዱስትሪ የእግር ኳስ ኢንዱስትሪ ነው። አሁን አንድ ፕሮፌሽናል ተጫዋች ሲሆን ኤምባፔን ታሪክ ለምሳሌ ብናይ ገና 11 12 ዓመቱ እያለ ሱፐርስታር እንደሚሆን ግልጽ ነበር። ቼልሲ ያኔ ነው በጊዜ ኢንቫይት ያደረገው። ሪያል ማድሪድ ያኔ ነው ዚዳንን ሳይቀር ወደ ኤርፖርት ልኮ ኢንቫይቲ ያደረገው። አርሰናል በ15 ዓመቱ ነበር ሊያስፈርመው የሞከር የነበረው። ስለዚህ ይታወቅ ነበር ትልቅ ተጫዋች እንደሚሆን፣ ትልቅ ተጫዋች እንደሚሆን ብዙ ጊዜ ያው ብዙ ተስፋ ተጥሎባቸው መስመራቸውን የሚሰጡ ተጫዋቾች መኖራቸው እንደተጠበቀ ሆኖ ግን አንድ ተጫዋች በአስራ ሶስት አመቱ ለምሳሌ ማን ነው ኤስቴቫ ዊሊያን የሚባለው ለምሳሌ ቼልሲ አዲስ ተጫዋች በስንት አመቱ በአስራ አንድ አመቱ ምሳሌ ከናይኪ ጋር የተፈራረሙ ላሚን ያማል ገና በአስራ ሶስት አመቱ ነው ከትልልቆቹ ካምፓኒዎች ጋር ስምምነት የፈጸሙ ይታወቃል። ስለዚህ ከልጅነታቸው ጀምሮ የሚያውቁት ኢንዱስትሪ የእግር ኳስ ኢንዱስትሪ ነው እና ብዙዎቹ ተጫዋቾች ጫማ ከሰቀልን በኋላ ምንድነው ምን ሆነው የሚለው ያሳስባቸዋል። ምክንያቱም አንድ አርሰን ቬንገር የሚሰሩበት ታስክ ፎርስ ነገር አለ እና አንደኛው ትኩረቱ ብዙ ጊዜ ኳስ ተጫዋቾች ጫማ ከሰቀሉ በኋላ ወደ ዲፕሬሽን ይገባሉ፣ ወደ ፍቺ ይሄዳሉ፣ ወደ ምናምን ያንን አዲስ አለም መልመድ ያቅታቸዋል። ጠዋት ከእንቅልፋቸው ከተነሱ በኋላ የሚሄዱበት ቦታ እንደሌለ ማወቅ ወደ ዲፕሬሽን ይወስዳቸዋል። ስለዚህ የካሪየር የፖስት ካሪየር ፕላን እንዲኖራቸው ከእግር ኳስ ተጫዋችነት ዘመናቸው መጠናቀቅ በኋላ የሆነ ኢንጌጅድ የሚሆኑበት ቢዝነስ እንዲኖራቸው ይፈልጋሉ። አሰልጣኝነት ደግሞ ብዙዎቹ በጣም ስትረስፉል ሆኖ ያገኙታል። ለዚህ ነው ክርስቲያኑ እኔ የክለብ ባለቤት መሆን እየቻልኩ ለምን አሰልጣኝ ሆናለሁ? ለምን የክለብ ፕሬዚደንት ሆናሉ? ለምን የስፖርት ዳይሬክተር ሆናሉ? ባለቤት መሆን ይችል የለም እንዲህ ይላል እና አሁን ድሮ አይችሉም ነበር፣ ተጫዋቾች እንደአሁኑ ከፍተኛ ተከፋዮች አልነበሩም አይችሉም ነበር ግን ምንድን ነው ትልቁ ጥቅም? ክለብ አጠቃላይ እንደ ማንኛውም ባለቤት አይነት ሊሆን ይችላል ኢንትረስታቸው ለምሳሌ አሁን ዊልፍሬድ ዛሃ አኮርዲዮን ነው ምና የሚባለው የለንደን አካባቢ ላይ ያደገበት ክለብ ስለሆነ ከአንድ ስቶርምዚ ምና የሚባል ከሚባል ራፐር ጋር ሆኖ የግራስሮት እግር ኳስ ላይ ኢንቨስት ለማድረግ ውለት አለብኝ የዛ ክለብ ብሎ ስላሰበ የመጀመሪያው የእሱ ጁኒየር ክለብ ስለሆነ ከስሜት ተነስተው እንደዚህ ኢንቨስት የሚያደርጉ አሉ። ምናልባት የኪሊያን ምባፔን አላቅም፣ ግን እሱም ቅድም እንዳነሳውት ከኮንጋ የሆነ ታሪክ አለው በልጅነቱ የዛ ክለብ ተጫዋች ሊሆን ተቃርቦ ስለነበር ምናልባት ምክንያቱ እሱ ይሁን ወይ ንጹህ የቢዝነስ ውሳኔ እንደሆነ አላውቅም ተናግሮ አያውቅም። ስለዚህ ክለብ ለመግዛት ውሳኔ ስለማሳለፉ ተናግሮ አያውቅም። አንዳንዶቹ እነዚህ በሴንቲሜንት የሚሄዱ አሉ። አንዳንዶቹ ደግሞ ከዚህ በፊት ስለ ሰርጂ ምራት ክሊፍ እንዳነሳ እናስታውሳሉ። ለምንድ ነው እነዚህ ሰዎች ክለብ የሚያተርፍ ክለብ ቢሆን አምስት ፐርሰንት አይሞላም ዓለም ላይ ካሉት ክለቦች መካከል አሁን በአውሮፓ አተረፈ የሚባለውን ክለብ በፐርሰንት ቤ አምስት ሰባት ፐርሰንት ናል። አብዛኞቹ ክለቦች ከሳሪዎች ናቸው በየአመቱ እግር ኳስ እንደ ቢዝነስ አትራፊ ቢዝነስ አይደለም። ለምን ይመጣሉ ወደዚህ የሚል ጥያቄ ይቀርባል። የሚመጡት አንድም አሴት ስለሆነ ነው። ለምሳሌ ዴቪድ ቤካም ያንን ክለብ በዛ ገንዘብ ቢስተብሊሽ ያደረግ፣ አሁን የገበያ ዋጋው በቢሊዮን የሚጠቀስ ነው በቢሊዮን የሚጠቀስ ነው። ግሌዘሮች ሲመጡ ማንቸስተር ዩናይትድ የነበረው የማርኬት ቫሊዩ ና አሁን ከሀያ ዓመት በኋላ ያለው ተመልከች ለሰር ጂም ራትክሊፍ እንኳን ያችን 27 ፐርሰንት ለመሸጥ ማንቸስተር ዩናይትድን ከገዙበት በላይ ገንዘብ ነው ይሸጡላቸው። ስለዚህ ልክ እንደ አሴት ልታዩ የሆነ ካምፓኒ ውስጥ ሼር እንደ መግዛት ልትወስጁ ትችላለች። በተለይ ክለቦቹ ጥሩ ማኔጅ የሚደረጉ ከሆነ ለተጫዋቾቹ የረጅም ጊዜ አሴት ናቸው። ከዛ ደግሞ ያኔ እንዳነሳ ነው ስማቸውን በመጠቀም አሁን ያኔ እሱ እንግዲህ በተለይ ምባፔ ኃይለኛ የቢዝነስ ኢንትረስት ያለው ነው። አንድ ተቋም አለው ኬ ኢ ደብሊው ጂኤፍ የሚባል ና የራሱ ሎጎ ያለው በእኛ ሀገር የአእምሮ ጥበቃ ባለስልጣናት እንደሚባለው በእነሱም ሀገር በአውሮፓ እንዲሁም የዩሮፒያን ኢንቴሌክቹዋል ፕሮፐርቲ ኦፊስ ወደሚባል ሄደ ያስመዘገባቸው የራሱ ብራንድ፣ የራሱ ሎጎ፣ የራሱ ስቴትመንቶች አሉት። ለፉትቦል ኢልሾንጅ እግር ኳስ እየተቀየረ ነው ምናምን የሚል ልክ የዛ ኮት ባለቤት እንደሆነ ተደርጎ ሁሉ ብዙ ቢዝነሶች ላይ ኢንቨስት ያደርጋል። ትልልቅ የሪል ስቴት ኢምፓየር አለው። ስለዚህ ብዙ ኢንቨስትመንቶች ላይ የሚሳተፍ ነው። እና ምክንያቱ ሊሆን የሚችለው አንድም እግር ኳስ ተጫዋችነትን ካጠናቀቁ በኋላ ወደ አሰልጣኝነት ወይም ቴክኒካል ወደሆኑ የበለጠ ጭንቀት ወደሚጋብዙ የስራው መስኮች መሄድ አይፈልጉም። በጣም ስትረስፉል ስለሆነ በጣሊያን አሁን ብታይ በአምስቱ የአውሮፓ ሊጎች ለምሳሌ አንድ አሰልጣኝ ከአንድ አመት በላይ የማይቆይበት በጣም ትንሽ ኤልፍ ላይፍ ያለበት ነው። የአሰልጣኝ ኃላፊነት ምንም ዋስትና የሌለው አይደለም፣ ሁሌ መባረር ያለበት ነው። እና ያንንም ስትረስ ማየት አይፈልጉም ገብተው በጣም የተዝናና ህይወት እንዲኖራቸው ይፈልጋሉ። አብዛኞቹ። አንዳንዶቹ ማለት እንደ አሎንሶ እንደ ፋብሪጋዞ በቅርብ ጊዜ እንደምናያቸው አሰልጣኞች፣ ጓርዲዮላ ወይ ሌሎችም አሰልጣኞች ከድሮ ጀምሮ የጨዋታው ጉዳይ በጣም ስለሚስባቸው ዝርዝሩ ጉዳይ ስለሚስባቸው ሌላ አማራጭ ቢኖራቸው ይገቡበታል። አንዳንዶቹ ግን በቀደም ቴሪያውን ሪንክ አየሹ አትፈልግም ወይም ማሰልጠን ከዚህ በኋላ ምናምን ሲሉት እኔ ከስድስት ወር በኋላ ሊያባረኝ የሚችል አንድ ክለብ ውስጥ ሄጄ ልጆቼን ተስማምቷቸው ከሚኖሩበት ቦታ አፈናቅዬ ያንን የሁሉ የህይወቴን አቅጣጫ እቅድ ቀይሬ እንደገና ከስድስት ወር በኋላ አልሰናበትም ችል ግንፋቤ ለአንድ አመት አሁን የህይወቴ ባላንስ ጥሩ ነዋል። እንኳን ኦሊምፒክ ላይ ያሰለጠንኩ ኦሊምፒክ ላይ ያሰለጠንኩት ቡድን ማስተባበር እችላለሁ ወይ የሚል የራሴ ጥያቄ ነበረኝ። የሆነ ከሞንትሪያል ኢምፓክት ከሞናኮ ከተሰናበትኩ በኋላ አማይ ዳም ብዬ የራሴን ጠይቅ እንደዚህ ነኝ። በቃ እንደዚህ አይነት ራሴን መጠራጠር ሰው ነበርኩ። ግን እዛ ኦሊምፒክ ላይ ቻምፒየንስ ሊግ አላሸነፍኩም፣ የዓለም ዋንጫ አላሸነፍኩም ምናምን ግን ለራሴ የሆነ ለጥያቄ መልስ አግኝቻለሁ። ቡድን ማስተባበር ይችላል ወርቅ እንኳን ያንን እንኳን ውድድር አላሸነፍንም፣ ሁለተኛ ነው የወጣነው፣ ግን ረክቻለሁ አሁን እና በጣም አስተማማኝም ቢልለው ማልችል ጥያቄ ካልቀረበልኝ መስተቀር አልፈልግም፣ ወደ ወደዛ ስትረስ መሄድ አልፈልግም አለ አለ እሱ አሁን ኮሞ ውስጥ ድርሻ ያለው ከሴስክ ፋብሪጋዝ ጋር አሁን አንዳንዶቹ እግር ኳስ አካ የሚወዱት ነገር ስለሆነ ከልጅነታቸው ጀምሮ የሚያውቁት አንድ ነገር እግር ኳስ ስለሆነ ከዛ አካባቢ ላለመራቅ የሚደረግ ነው። አሁን እንደ ቪኒሽየስ ጁኒዮር አይነቱ ደግሞ ቪኒሽየስ አሁን ስቴትመንቱ ሲያወጣ አሁን እኛ ሀሳባችን ከፖርቱጋል ሉዞፎን ስለሆነ ያን ቋንቋ ስለሚናገር እና ከብራዚል ምርጥ ምርቶቹን ታለንቶች ለዓለም ገበያ ማቅረብ እንችላለን አለ። እዛ ዴቨሎፕ አድርገው ይሄ አሁን ሞር የቢዝነስ አካሄድ፣ ምክንያቱም ቪኒሽየስ ነው በሁለቱም ሀገራት ትልቅ ኔትወርክ አለው በሁለቱም የፖርቱጋል ቋንቋ ተናጋሪ ሀገራት ስለዚህ፣ አንዳንዶቹ ረጅም ጊዜ ያሰቡ ናቸው። ግን ክርስቲያኖ ምን አለ እኔ አንድ ክለብ አይደለም ይኖረኛል፣ ብዙ ጊዜ ተናግሮታል ይሄን። እኔ ኢምፓየር ነው የሚኖረኛል፣ ብዙ ክለቦች ናቸው የሚኖሩ። አሁን ሌሎቹ ብዙዎቹ አንዳንድ ክለብ ላይ ኢንቨስት ያደረጉት ፣ አንዳንዶቹም ማይኖሪቲ ሼር ሆልደሮች ናቸው። እዞ ግን ብዙ ክለብ እንዲኖረኝ ነው የምፈልገው ብሏል። እና እንዲያውም አንዳንዶች የስፖርቲንግ ሊዝበን ሁሉ ያልደገበት ክለብ ስለሆነ ስሜታዊ ምክንያት አለው ያንን ክለብ ለመግዛት። ግን የበለጠ እንሰማ የነበረው ፒተር ሊም የሚባሉት የቫሌንሲያ ባለቤት እኚህ ሲንጋፖራዊ ሰው በጣም ይጠላሉ እንደሚታወቀው በቫሌንሲያ ደጋፊዎች፣ እና ቫሌንሲያን መግዛት ይፈልጋል ይባላል። ክርስቲያኑ ግን እሱ መጀመሪያው እንጂ ብዙ ክለቦች ነው መግዛት የሚፈልገው። እና የሰጠው አንድ ምክንያት እኔ ለምን አሰልጣኝ ሆናሉ ለምን ዳይሬክተር ሆናሉ ለምን ፕሬዚደንት ሆናሉ ባለቤት ልሆን ስለምችል ኢን ሚንሱ አለሁ። ግን የፈለገውን ክለብ መግዛት የሚችልበት የፈለገውን ኮላ ሆን ይችላል። ግን ብዙ ክለቦች መግዛት የሚችልበት የገንዘብ አቅም አላቸው። የዚህ ዘመን ተጫዋቾች ግን ሁሌ ስኬታማ ይሆናሉ ማለት አይደለም። አሁን በቫያዶሊድ እንደ ሮናልዶ የሚጠላ የለም። ሮናልዶ ናዛሪዮ አወረድን መልሶ እና እንዲያውም በቅርብ ጊዜ አንድ የስፔን ሚዲያ ምን አለ? ቫያዶሊድን በአካል ተገኝቶ ካየበት ሪያል ማድሪድን በአካል ያየበት ይበልጣል። ማድሪድ ለማድሪድ ተጫውቷል፣ ግን የሪያል ቫያዶሊድ ባለቤት ነው የክለቡ ባለቤት በቫያዶሊድን ጨዋታ ላይ ከተገኘበት ቴኒስ የተጫወተበት ጊዜ ይበልጣል። እና ምንምን ታደረጋለህ ኢና አብሰንቲያ ከሆንክ ያለ ማመተህ ማታይን ከሆነ የክለቡን የዕለት ሁኔታ ማታይ ከሆነ ምን ታደረግልን አለህ ብለው ቅር የሚሰኙ ደጋፊዎች አሉ። ግን ያው አንዱ የቢዝነስ ፍላጎት ነው፣ አንዱ ስሜታዊ ምክንያት ነው። ቅድም እንዳልኩት እንደ ዛሃ አይነቶቹ ተጫዋቾች እንደዚህ አይነት እንደው ውለት አለዋለልኝ ክለብ ብድራት ልመልስ እንደማለት አይነት የሚመስል የኢንቨስትመንት ፍላጎት ያላቸው አሉ። አሁን ሰሞኑንም ቤል ክለብ መግዛት ይፈልጋል ሲባል ነበር። ግን የሙሉ ጊዜ ስራ ሰርቶ በጣም የተሳካለት የክለብ ባለቤት ግን ዴቪድ ቤካም ነው። ምክንያቱም ቤካም ልጆቹንም ባለቤቱ ቪክቶሪያ ቤከምንም ይዞ ነው እዛ የከተሙ። አሁን እያንዳንዱ ጨዋታ ሲደረግ በቀደም ከብራሎት ከአይተሹ ሊሆን ይችላል፣ ኢንተር ማያሚ ጨዋታ ሲደረግ ከአርሰን ቬንገር ጎኑ ተቀምጦ ጨዋታውን ያይ ነበር። እና በጣም ስሜት አይ ነበር፣ የራሱ ክለብ ነው ግን ለምሳሌ ሜሲ እንደመጣ ከሁሉም የኮችንግ ስታፍ አባላት ከሁሉም ተጫዋቾች በላይ ቀድሞ ለመመድ ሜዳ የሚደርሰው እሱ ነበር። ጊዜውን ሁሉ ኢንቨስት ያደርጋል እና መጨረሻ ላይ ኢንተር ማያሚ ግሎባል ብራንድ ነው የሆነ ያሉ ግሎባል ብራንድ ነው የሆነ ያሉ የቤካም ትኩረት ነው። ከዛ ሜዳ ውስጥ ለስፖርታዊ ግብ የሚጠቅሙ ቢሆኑም ባይሆኑም አንድ ነጥብ ሁለት ቢሊዮን ቫሊዩ ያለው በፎርብስ በትልቁ የቢዝነስ መጽሔት አንድ ነጥብ ሁለት ቢሊዮን ቫልዩ ያለው አሁን፣ ሁለት ሺ አስራ ስምንት ላይ ተቋቋመ፣ ሁለት ሺ ሀያ ላይ የመጀመሪያ ጨዋታውን ያደረገ ክለብን በአንድ ጊዜ እንዲያደረገ አሁን በኋላ የማንቸስተር ዩናይትድ የክላስ ኦፍ ናይንቲቱ ተጫዋቾች ሳልፈርድ የሚባል አንድ ክለብ ነበራቸው። ሁሉም ቤካም፣ ጊግስ፣ ኔቭል ወንድማማቾች፣ ኒኪባት ምናምን ኢንቨስት ያደረጉበት አሁን ባለፈው የሌሎቹን የጓደኞቻቸውን ሼር ሁሉ ገዝተው ጋሪ ኔቭልን በጣም ጎበዜ ቢዝነስ ሰው ነው ትልልቅ ስኬቶች ያሉት ማንቸስተር ከተማ ውስጥ ህንጻዎች፣ ሆቴሎች፣ ምናምን ያሉት ነው። አሁን ድሮ ተጫዋቾች ብዙ ጊዜ እንደዚህ ባህር ላይ፣ ፐብ ላይ ምናምን ነበር ኢንቨስት የሚያደርጉት ወደፊቱ ትርፍ ያመጣል ብሎ። እንጎሎ ካንቴ ክለብ ገዝቷል። በቤልጅየም ሶስተኛ ዲ ኤክሊሻየር የሚባል ክለብ ገዝቷል። አሁን ገንዘብ አቅም ስላላቸው ከእግር ኳስ ተጫዋችነት ዘመን በኋላ ገንዘብ ያጥረኛልን ብለው አይፈሩም። በእርግጥ አንዳንዶቹ ግን ብዙዎቹ ከኳስ ጋር ያላቸው ተች እንዲርቅ ስለማይፈልጉ አንዳንዶቹ በሴንቲሜንታል ምክንያት ነው፣ ግን ብዙዎቹ ደግሞ በቢዝነስ ምክንያት ይህንን ያደርጋሉ። እና ቤካም ነው በጣም የተሳካለት ሮናልዶ አልተሳካለትም። የምባፔ ቡድን ወርዷል ወደ ሶስተኛ ዲቪዚዮን። ስኬቱ ለመለካት ትክክል እንደሆነ አላቅም። ሶስት አሰልጣኞች ቀይረዋል በዚህ ውድድር ዘመን፣ አዳዲስ ተጫዋቾች አምጥተዋል። ምናልባት እነዚህ የፍላጎታቸው ምክንያት ምን እንደሆነ ያብራሩት ይሆናል። ግን እግር ኳስ ደግሞ ኮኔክሽን አለው እንደሚታወቀው ራሱ አትራፊ ባይሆንም ግን ብዙ ኔትወርክ ኢስታብሊሽ ማድረግ ይቻላል በእግር ኳስ። ስለዚህ ያንንም ኔትወርክ ለመጠቀም አስበው ነው ኳስ ተጫዋቾች አሁን እየተጫወቱ ያሉትትም ያሉትም የቀድሞ ተጫዋቾችም ይህንን እያደረጉ ያሉት።